ሰበር ዜና ጥቅምት 272018 ጥና ይስጥልኝ አድማች ተመልካቾች፣ እንደምናረፈዳቸው የሰዓቱን ሰብርና አበይት መረጃዎች ይዘን ቀርበናል። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ህወሀት አፋረ ሲገባ፣ ፋኖ ኦሮሚያና ሱዳን ድንበር ገባ። የአገዛዙ ኃይል በፋኖና ህወሀት ኃይሎች በገዛ ቀጠናው አይቀጡ ቅጣት ተቀጣ። ህወሀት በይፋ ጦርነት ጀምራለች። አፋር ክልል በከባድ መሳሪያ እየደበደበች አገዛዙን ኃይል ክፉኛ በመምታት ወረዳዎችንም ተቆጣጥራለች። የህወሀት ኃይል እንደምትመለከቱት ወደ አፋር ሲገባ የአገዛዙ ኃይል ከፍተኛ ድንጋጤ ውስጥ ገብቷል። የጠቅላይ ሚኒስተሩ ጠበቃ ጌታቸው ረዳም በንዴትና በስድብ የታጀበ ንግግር አድርገዋል። የቀድሞ አጋሮቻቸውንም ኋላ ቀረ ሲሉም ጠርተዋል። እንዲሁም የእንግሊዝ መንግስት ኤርትራና አብይ አህመድ ጦርነት ሳይ ጀምሩ ላሸማግላችሁ ብሏል። ሁሉንም የተከሰቱትን ሁነት በዝርዝር ይዘነዋል እናስደምጣችኋለን። ወዲህ ደግሞ እናጅሬ ሱሪ የታጠቁት የአማራ ልጆች የፋኖ ኃይሎች በኦሮሚያ ክልል ከሽመልስ አብዲሳ ጦር ጋር ተፋጠዋል። የፋኖ ኃይሎች በኦሮሚያ ጨፌ ሶፊ ቀበሌ በፈጸሙት ጥቃት የአገዛዙ የመሳሪያ ዲፖ ማከማቻ ካምፕ ሲያጋዩት፣ በዋርድያ ላይ የነበሩ ወታደሮችም ተደምስሰዋል ተብሏል። ዙ 23 የጫነ ኦራልም በፋኖ ያውም ኦሮሚያ ምድር እንደምትመለከቱትም ተቃጥሏል። ሽመልስ አብዲሳ አዲስ አስቸኳይ ስብሰባም ጠርቷል። በዝርዝር መረጃውን እናስደምጣችኋለን። በሌላ በኩል ጎንደር ላይም ከባድ ውጊያ ሲደረግ፣ በመተማ ሱዳን ድንበር ላይ የአገዛዙ ጦር የፋኖ መብረቂያ የጥቃት ሰለባ ሆኗል። በርካታ ወታደሮች ሙትና ቁስለኛ ሲሆኑ የመሳሪያ ምርኮም ታፍሷል። በወሎም ጋሸና ዙሪያ በተደረገ ከባድ ውጊያ የአገዛዙ ጦር በፋኖ ከመደምሰሱ ባለፈም ተማርኳል። ጎጃም ላይም ውጊያው ሲደረግ የአገዛዙ ጦር ድባቅ ተመቷል። ሁሉንም የጦር ግንባር መረጃዎች በዝርዝር እንመለከተዋለን። ከውጊያ ሜዳም የፋኖ አመራሮች በስልክ እናገናኛችኋለን። ተጨማሪ መረጃም ይሰጡናል። ሰላም ጤና ይስጥልኝ አድማጅ ተመልካቾች፣ እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጅ ተመልካቾች፣ ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ድል ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚው ወዳደረግኩት ዘገባ አልፋለሁ። ቲፒኤልኤፍ ወደ አፋር ሲገባ ፋኖ ደግሞ ወደ ኦሮሚያ ክልል ገባ። የፋኖ ኃይሎች በኦሮሚያ ክልል አንድ ዙ 23 ከማቃጠል የደረሰ ጥቃት ሲፈጽሙ ቲፒኤልኤፍ ደግሞ በአፋር ክልል በርካታ ወረዳዎችን ተቆጣጥራለች። በቅድሚያም የቲፒኤልኤፍን ዜና በማስቀደም ጀምራል። የህወሀት ቡድን በትላንትናው እለት የአፋር ክልል ወሰንን ተሻግሮ በመግባት ስድስት መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግስት ወነጀለም። የአፋር ክልል መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከመጪው ጥቃት የመከላከል ኃላፊነቱን እንደሚወጣ ማስጠንቅቋል። ነገር ግን የአፋር ኃይሎችም መክተዋል። የቲፒኤልኤፍ ኃይል ጋር ከፍተኛ ተኩስ ከተደረገ በኋላ የቲፒኤልኤፍ ኃይሎች ሰባት ቦታዎችን ተቆጣጥረዋል። የአፋር ክልል መንግስት ይህንን ማስጠንቀቂያ የሰጠው ትላንት ምሽት አምስት ገደማ በክልሉ ኮሚኒኬሽን ቢሮ አማካኝነት ባወጣው አጭር መግለጫ ላይ ላይ ነው። ክልሉ በዚሁ መግለጫው ጠብጫሪና ከጥፋቱ የማይማረው ሲል የጠራው የህወሓት ቡድን በትላንትናው እለት ከምሽቱ አንድ ሰዓት ገድማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቶብኛል ሲልም የአፋር ክልል መንግስት አስታውቋል። ተኩሱ የተከፈተባቸው አካባቢዎች በአፋር ክልል ዞን ሁለት መጋሌ ወረዳ ቶንሳ ቀብሌ የሚገኙ አካባቢዎች መሆናቸውንም ክልሉ ገልጿል። የህወሓት ቡድን የአፋር ክልል ወሰን ተሻግሮ ጥቃት ፈጽሞባቸዋል ሉ አካባቢዎች ዋራና ሚልክ የሚባሉ መጠሪያ ያላቸው መሆናቸውንም አረጋግጠናል። የአፋር ክልል መንግስት በመግለጫው የህወሓት ጠበጫሪ ቡድን በቶንሳ ቀበሌ ላይ ትንኮሳ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጀሌው ግን አሻፈረኝ በማለት ግጭቱን አስከትሏል ሲል የአፋር ክልል በመግለጫው ላይ ወንጅሏል። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትላንት በስቲያ ባደረጉት ንግግር በካዲነትና በወንጀለኝነት የፈረጁትን የህወሃት ቡድን ጉጀሌ የሚል ስያሜ መስጠታቸው የሚታወስ ነው። እሳቸው ሲፎክሩ የትግራይ ኃይሎች ገብተው የአገዛዙን ወታደርና የአፋር ልዩ ኃይልን በከባድ መሳሪያም መደብደባቸው ተነግሯል። በዚህም መሰረት የትግራይ ኃይሎች በትላንትና እለት በፈጸሙት ጥቃት የተቆጣጠሯቸው መጋሌ በምትባል ከተማ ስር ብቻ የሚገኙ ስድስት መንደሮች እነዚህን ይመስላሉ። አንደኛ ወረአ፣ ሁለተኛ ኩሰበበራ፣ ሶስተኛ ዶያ፣ አራተኛ ገዳበልአ አምስተኛ ካርማ አጋም ስድስተኛ ሚልኬ እንደሚባሉ ለማወቅ ተችሏል። ቶንሳ በተባለ ሌላ አካባቢ በከባድ መሳሪያ የታገዘው ውጊያ ሲደረግ ማምሸቱን የደረሰኝ መረጃ ያመላክታል። ዛሬ የአፋር ጸጥታ ኃይሎች መንደሮቹን ከወረሩት የህወሓት ታጣቂዎች ጋር ተኩስ ሊገጥሙ ይችላሉ በሚል ስጋት በርካታ ነዋሪዎች አዳሩን ከአካባቢው መሸሻቸውንም የመረጃ ምንጮቻችን ገልጸውልናል። ይህ በእንዲህ እንዳለ ከቅርብ ጊዜ ወዲህ በጠቅላይ ሚኒስተሩ የውታፍ ነቀላ ስራ ላይ የተሰማሩት አቶ ጌታቸው ረዳም በቁጣ የታጀበ ንግግር አድርገዋል። ከትግራይ ኃይሎች ጥቃት በኋላ የጌታቸው ረዳ ንግግር እንዲህ ይላል። ኋላ ቀር የሆነው ቡድን የፕሪቶሪያው ስምምነትን ለማፍረስ የተለያዩ ትንኮሳዎችን ሞክሯል። ነገር ግን የፌዴራል መንግስቱ ታግሷል። አሁንም የፌዴራል መንግስት ወደ ግጭት ለመጎተት በአፋር ክልል ትንኮሳ ፈጽሟል። ይህ የሻቢያ አጀንዳን ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋና ተጠያቂዎቹ ፍስሃ ማንጁስና ዮሐንስ ናቸው። ይህ እንቅስቃሴ ለህዝብ ስቃይ ለማምጣትና ህዝቡን ለመጨፍጨፍ የሚደረግ ክህደት እንቅስቃሴ ነው ብሏል። አቶ ጌታቸው ረዳ ጌታቸው ይቀ ለመቀጠልና እናንተ ኋላ ቀር ቡድኖች ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላችሁ አውቃለሁ። ይህ እንዲሆን በፍጹም አታስቡ። የትግራይ ጦር ቲዲኤፍ እና ቲፒኤፍ ትግራይን ከፌዴራል መንግስት ጋር በምንም መልኩ የሚያጋጭ አጀንዳ የለውም። እናንተም እንዲሁ። ስለዚህ ይህ ኋላ ቀር ቡድን የሻቢያ አጀንዳ መጠቀሚያ እንዳይሆን መታገል ያስፈልጋል ሲልም አቶ ጌታቸው ረዳ በቁጣና በንዴት የተቀላቀለ መልእክት ማስተላልፏል። አቶ ጌታቸው ረዳ ከዓመት በፊት አብሯቸው ሲበላ ሲጠጣ እንዲሁም ደግሞ አብሯቸው ሲዝትና ሲያዝት የነበሩትን ግለሰቦች ኋላ ቀረ ሲልም ጠርቶቸዋል። ጠርቷቸዋል። ይህ በእንዲህ እንዳለ የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ ጀምሯል ተባለ። የእንግሊዝ መንግስት ሁለቱ ሀገራት ወደ ውይይት እንዲገቡ ጫና ማድረግ ጀምሯል የተባለው የኢትዮጵያ መንግስት እያሳያለውን የወደብና የባህር በር ብርቱ ፍላጎት ተከትሎ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት እያየለ በመምጣቱ ነው ተብሏል። የዲፕሎማቲክ ምንጮች ለሚዲያችን ያደረሱት መረጃ እንደሚያሳየው ሳውዲ አረቢያ በወቅታዊ ቀይ ባህር አጀንዳ ዙሪያ ሁለቱን ሀገራት እንድታወያይ በእንግሊዝ በኩል ጥሪ ቀርቦላታልም ተብሏል። የእንግሊዝ መንግስት ሳውዲ አረቢያ ሁለቱን ሀገራት እንድታቀራረብ ጥሪ ያቀረበው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆቹ አቀጣጠር 2018 ዓ.ም የኢትዮጵያና ኢትዮጵያና ኤርትራን ወደ ሰላሙ በማምጣቱ ረገድ የነበራትን ተሞክሮ ከግምት ውስጥ በማስገባት መሆኑን የዲፕሎማቲክ ምንጮች ለሚዲያችን አብራርተዋል። ከዚህ ጋር ተያይዞ የሳውዲ አረቢያ መንግስት ሁለቱን ሀገራት ለማወያየት ጥረት ማድረግ ጀምሮ እንደነበረ ባሳለፍነው ሰኔ ወር መዘገባችን የሚታወስ ሲሆን ሂደቱና ውጤቱ ይፋ ባይደረግም በኢትዮጵያና ኤርትራ መካከል ሁለት ጊዜ ውይይት ተደርጎ ያለስምምነት መለያየታቸውን መረጃዎቹ ይጠቁማሉ። የእንግሊዝ መንግስት ሁለቱን ሀገራት ንግግር እንዲጀምሩ ጫና ማድረግ ጀምሯል ከመባሉ ጋር ተያይዞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ የኢትዮጵያን የባህር በር ጥያቄ ሳይንቅ አስመልክቶ የዓለም አቀፉን ማህበረሰብ አሸማግሎን እያልን ነው ሲሉ መደመጣቸውም አይዘነጋም። የኢትዮጵያ የባህር በር ወደብ ፍላጎት ወደ ጦርነት ሊያመራ እንደሚችል ጠቅላይ ሚኒስተሩ ራሳቸው ከህዝብ ተወካዮች ምክር ቤት ፊት ቀርበው መናገራቸውም የሚታወስ ነው። ሁኔታ ወትሮንም በጦርነትና ውጥረት ለሚታወቀው የአፍሪካ ቀንድ ሌላ ተጨማሪ ቀጠናዊ ትንኮሳን ይዞ መምጣቱም እየተስተዋለ ይገኛል። ይህንን ተከትሎ ለአፍሪካ ቀንድ ሰላምና መረጋጋት ሲባል ኢትዮጵያና ኤርትራ ንግግር እንዲያደርጉ የእንግሊዝ መንግስት ጫና በማድረግ ላይ ይገኛል ሲሉ የሚዲያችን የዲፕሎማቲክ ምንጮች ከጉዳዩ አሳሳቢነት ጋር አያይዘው አስረድተዋል። ይሁን እንጂ ለንግግር ጫና በመፍጠር ላይ ነው የተባለው የእንግሊዝ መንግስትም ሆነ ወደ ንግግር ገቡ የተባሉት የኢትዮጵያና ኤርትራ መንግስታት እስካሁን ድረስ በጉዳዩ ላይ ይፋዊ አስተያየትም አልሰጡም። ኢትዮጵያ ከቀይ ባህር የተገፋችበት መንገድና የባህር በር ጥያቄዋ አንገብጋቢነት ብሔራዊ አጀንዳ የሆነ የመጣ ቢሆንም ጥያቄው በምን መልኩ ዘላቂ መልስ ያገኛል የሚለው ጉዳይ ግን በእጅጉ አሳሳቢ መሆኑን በአፍሪካ ቀንድ ቀጠናዊ ጉዳዮች ላይ አስተያየታቸውን የሚሰጡ ወገኖች ሲናገሩም ይደመጣል። አሁን በቀጥታ ከአማራ ክልል ወዳገኘቸው የጦር ግንባር መረጃዎች አልፋለሁ። የአፋ ባህር ቴሮስ እዝ 199 ኮር 99 ክፍለ ጦር የፋኖ አባላት በደንበጫ የጎምድ ተብሎ በሚጠራ ቦታ ማቻከል፣ ግራቅዳምና አማኑኤል ከተማ ላይ በጡት ቆራጩ የብልጽግና አሽከር ላይ ከፍተኛ እርምጃ መውሰዳቸው ታወቀ። የአንድ ፋሽስታዊ ስርዓት ሎሌ በመሆን የገዛ ወገኑን በአሰቃቂ ሁኔታ በመጨፍጨፍ በመዝረፍ አያሌ እኩይ አስነዋሪ ተግባራትን በመፈጸም የተጠመደ ወራሪው የብልጽግና ሰራዊት በየደረሰበት ሁሉ እንደ እብድ ውሻ ያገኘው ሁሉ የሚያባርረውና የሚነርተው ሆኗል። በትላንትናው ዕለትም የደንበጫ ወረዳ አዲስ ዓለምን ለመውረር ሙከራ ያደረገው የአብይ አህመድ ዙፋን አስጠባቂ በኢንጂነሩ ልጆች አይቀጡ ቅጣት ተቀጦም ተመልሷል። የኢንጂነሩን ልጆች በትር መቋ ቋሚ ቃተው የአገዛዙ አራሙቻም የጋሪ ሰራተኞችን ስልክ ሲዘርፍ መዋሉም ተነግሯል። በተያዘ ዜና የማቻከሏ ግራ ቅዳምን ለመውረር የመጣው የብልጽግና ኃይል በፋኖ ኃይሎች የበላይ ዘለቀ ፋኖች ተቀብለውት ግራ ቅዳም ከተማ ላይ ፈርጣማ ክንዳቸውን ሲያሳርፉበት ውለዋል። በተመሳሳይ ሰዓትም የፋኖ ኃይሎች የበላይ ዘለቀ ሻለቃ ፋኖች ቴዎድሮስ እዝ ኮማንዶዎች አማኑኤል ከተማ በመግባት በብልጽግና ላይ ከፍተኛ ጥቃት ፈጽመዋል። በዚህ ግንባርም የብልጽግና ኃይል በፔምፔንና በዙ 23 የታገዘ ውጊያ ቢያደርግም በርካታ ቁጥር ያለው የብልጽግና ኃይል ሰራዊት ተደምስሷል። በተጨማሪም አንድ የብልጽግና ፓትሮል ከነሙሉ ሰራዊቱ መውደሙም ተረጋግጧል። በአሁኑ ሰዓትም የብልጽግና ኃይል አስክሬኑን በብዛት እየለቀመ እንደሚገኝ ነው መረጃው የደረሰን። ይህ በእንዲህ እንዳለ ወደ ወሎ ስናልፍ በጋሸና ዙሪያ የብልጽግና ኃይል ወደ ቀይ ዞን ስቦ በማስገባት ሙስና ቁስለኛ በማድረግ ከፍተኛ ድል መቀዳጀታቸውን የፋኖ ኃይሎች አስታወቁም። የብልጽግና ቡድን ኃይልን ትልቅ ወታደራዊ ጠቀሜታ እንዳላት ከሚናገርላት ከጋሸና ከተማ በውስን ኪሎ ሜትር ርቀት ወደሚገኙ ቀይ ዞኖች ስቦ በማስገባትና ጥቃት በመሰንዘር ከባድ ጉዳት ማድረሱን ኮሮ በዚሁ ህዝብ ግንኙነት መምሪያ በኩል ለሚዲያችን በላከው መረጃም አስታውቋል። በቅርቡ ተመስርቶ በአፋባሃ ምኒልክ እዝ ሰሩ የተካተተው የደጋው መብረቁ ኮር በትላንትናው እለት በጋሸና ዙሪያ በወሰደው እርምጃ በርካታ ቁጥር ያላቸው የብልጽግናው ቡድን ወታደሮች ሙትና ቁስለኛ ሲደረጉ በርካቶች ከነሙሉ ትጥቃቸው መማረካቸውም ታውቋል። ከውጊያው በኋላ ኮሩ ባደረገው አሰሳ በርካታ የሚሊሻና የፖሊስ አባላት በየአርሶ አደሩ ማሳና መኖሪያ ቤት ተደብቀው እጅ ከፍንጅ እንደያዛቸው ነው ኮሮ በእዙ ህዝብ ግንኙነት መምሪያው በኩል ባወጣው መግለጫም የገለጸው አውደ ዘቱ በይዘቱ ከወትሮ የተለየና በብልጽግና ላይ ጠንካራ እርምጃ እየተወሰደበት ነው ያለው ኮሩ ከዚህ ቀደም ነጻ ያወጡ ቀጠናዎችን ከማጽናት ባለፈ ተጨማሪ አካባቢዎችን መቆጣጠር ችለናል ማለቱም ሚዲያችን ተመልክቷል። አሁን በቀጥታ ኦሮሚያ ክልል ድረስ ዘልቀው ጥቃት ስለፈጸሙ የፋኖ ኃይሎች መረጃ እናጋራችኋለን። የመከታው ማሞ የፋኖ ጦር ከሽመልስ አብዲሳ ጦር ጋር በኦሮሚያ ጨፌ ወረዳ መፋጠጣቸው ተነገረ። ከአዲስ አበባ በቅርብ ርቀት በምትገኘው ጨፌ በምትባል የኦሮሚያ ግዛት በዛሬው እለት ከጠዋቱ ሁለት ሰዓት ጀምሮ በነበረው ውጊያም የአገዛዙ ኃይል በፋኖ ጦር ድባቅ ተመቷል። በዚህ ጨፌ በተባለች ግዛት አገዛዙ እንደ መሳሪያ ዲፖ ማከማቻነት ሲጠቀምበት የነበረ ሶፊ ቀበሌ ላይ የነበረ ማዘዣ ጣቢያ በፋኖ ሲመታ በውስጡ የነበሩ በርካታ መሳሪያዎች ከጥቅም ውጭ መሆናቸውን የመሳሪያ ማከማቻው ዲፖ መቃጠሉ ሲነገር እዛው ማከማቻ ግቢ ውስጥ የነበረ አንድ 23 ተጭኖበት የነበረ ኦራልም በምስሉ ላይ እንደምትመለከቱት መቃጠሉም ተነግሯል። በግቢው ውስጥ በዋርድያ ላይ የነበሩ የአግዛዝ ወታደሮችና ሚሊሻዎችም ተገድለዋል ነው የተባለው። ከዚህ ጥቃት በኋላ እነሽመልስ አብዲሳም አስቸኳይ ስብሰባ ለነገ የጠሩ ሲሆን ከሰሞኑ የፋኖ ኃይሎች በኦሮሚያ እየፈጸሙት ስላለው ጥቃት አጀንዳ መያዛቸውም ተነግሯል። የሸኔ ኃይሎችም ከአዲስ አበባ ከ30 እስከ 20 ኪሎ ሜትር ባነሰ መታየታቸው አንዱ አጀንዳ እንደሚሆንም ታውቋል። አሁን በቀጥታ ወደ ጎንደር አልፋለሁ። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው ምተማ ዮሐንስ ወረዳ ላይ በተደረገ ውጊያ 27 የአገዛዝ ወታደሮች ሲገደሉ ከ35 በላይ የሚሆኑት መቁሰላቸው ታወቀ። ውጊያው የጦር ጠበብት በሆኑ የፋኖ አዋጊዎች የተመራ ሲሆን ከሶስት ሰዓት ባልዘለቀ ጊዜ ነው በጸረ አማራው ብልጽግና ቡድን ኃይል ላይ ከባድ የተባለ የሰብአዊና ምቁሳዊ ውድመት ማድረስ የተቻለውም ተብሏል። በሰሜን አማራ ጠና መነሻውን ከማሰሮ ደንቢያ አድርጎ በኢትዮጵያና በሱዳን ድንበር ዙሪያ ወደምትገኘው መተማ ዮሐንስ ወረዳ እየተንቀሳቀሰ የነበረው የጸረ አማራው ብልጽግና ቡድን ተላላኪ መከላከያ ሰራዊቱ ድንገታዊ ጥቃት በፋኖ ተከፍቶበት ከባድ የሆነ የሰብዓዊና ምቁሳዊ ውድመት መከናነቡን ሚዲያችን ለማረጋገጥ ችሏል። ውጊያው የተካሄደው በመተማ ዮሐንስ ወረዳ ልዩ ስሙ ታጉር ተብሎ በሚጠራው አካባቢ ላይ ሲሆን በዚህም 27 ያገዛዝ ወታደሮች ሲገደሉ ከ35 በላይ የሚሆኑት መቁሰላቸውን ሚዲያችን ከአፋ ባህ በላይ ዘለቀዝ ህዝብ ግንኙነት መምሪያም ያገኘው መረጃም ያመላክታል። በትላንትና ወዲያም ከቀኑ 9 ሰዓት ጀምሮ ለ3 ሰዓታት በዘለቀ ውጊያ የፋኖ የጦር አቅም ምርታዊ እድገት የታየበትና በአንፃሩ ደግሞ የአገዛዙ ጦር ከከባድ ሜካናይዝድ መሳሪያ ጀምሮ እስከ አየር ኃይል ታጥቆ ነገር ግን ራሱን መከላከል እንኳን የማይችልበት ደረጃ መድረሱን በጉልህ የታየበትም ነው ተብሏል። በኢትዮጵያና በ ሱዳን ድንበር በቅርብ ርቀት በምትገኘው መተማ ዮሐንስ ቀጠና ልዩ ቦታው ታጉር ላይ በተደረገ ውጊያ ሞትና ቁስለኛ ከሆኑት የነውረኛው ብልጽግና ቡድን ተላላኪ ወታደሮች በተጨማሪም በርካታ የነፍስ ወከፍ ክላሽንኮን መሰሪያ ከነተ ተኳሾቻቸው በፋኖ መማረካቸውንም ሚዲያችን ለማረጋገጥ ችሏል። በውጊያው በአፋባሃ ሰሜን አማራ ቀጠና በላይ ዘለቀዝ መይሳው ካሳኮር አጣን አዋሴ ክፍለ ጦር ስር ከሚገኘው በአበይ ብርጌድና ከደጃዝማች አርበኛ ክፍለ ጦር ስር ከሚገኘው በላይ ዘለቀ ብርጌድ የተወጣጡ ጥምር የፋኖ ኃይሎች ናቸው መብረቃዊውን እርምጃ የወሰዱትም ተብሏል። እዚሁ ጎንደር ላይ ስንቆይ በሰሜን አማራ ቅጥና አንዳቤት ከተማ አካባቢ በተደረገ ውጊያ ከ25 በላይ የብልጽግና መከላከያ ሰራዊት አባላት ሙትና ቁስለኛ መደረጋቸውም ተረጋግጧል። በአንዳቤት ከተማ ዙሪያ ሜላት ቀበሌ ልዩ ስማቸው ወልድሃና መርጅና ጠንቆቅ ገብርኤል በተባሉ አካባቢዎች በተደረገ ውጊያ የውባንታ ልጆች ድልና ሸማ ሲቀዳጁም፣ በአንጻሩ ደግሞ የጸረ አማራው አገዛዙ ተላላኪ ኃይል ከባድ የሆነ የሰብአዊና ምቁሳዊ ውድመት ማስተናገዱን ሚዲያችን ለማረጋገጥ ችሏል። በብልጽግና ላይ ብርቱ ጥቃት የፈጸሙት በአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ሜጀር ጄኔራል ውባን ታባተኮር ጉና ክፍለ ጦር ስር የሚገኙት የአንድ አቤት ብርጌድ ጀግኖች ሲሆኑ ውጊያው በትላንትና ዕለት ጠዋት ጀምሮ እስከ ኩለ ድረስ ዘልቆ ውሏልም ተብሏል። በውጊያው አስር የብልጽግና መከላከያ ሰራዊት አባላት ሲደመሰሱ ከ15 በላይ የሚሆኑት ደግሞ መቁሰላቸውን ነው ሚዲያችን ከኮሮ ህዝብ ገኙነት ክፍል ያገኘው። ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው የጸረ አማራው ብልጽግና ቡድን ኃይል የዘፈቀደ ከባድ መሳሪያ ድብደባ በመፈጸም በአብያተ ክርስቲያንና በአርሶ አደሮች ሰብል ላይ ውድመት ማድረሱም ተረጋግጧል። እነዚህን እና ሌሎች ጉዳዮችን በተመለከተ ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የጎንደር ፋኖ የበላይ አመራሮች ጋር የጦር ግንባሩን መረጃ እንዲሰጡ ነው ቆይታ አድርገናል። ተጨማሪውን አድምጠን እንመለስ። አርበኛ ባንዲራ ቡድና የአራተኛ ደጃዝማች ፖር ህዝብ ግንኙነት ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ አራተኛ ደጃዝማች ፖር፣ እንግዲህ በትናንትናው ዕለት ከምሸቱ አስር ሰዓት አካባቢ ትልቅ ጀብዱ ተፈጽሟል። እንግዲህ በቀን ሀያ አምስት ሁለት ሁለት ሺህ አስራ ስምንት ዓመተ ምህረት ነው። ከምሸቱ አስር ሰዓት በመተማ ወረዳ ታጉር ቀበሌ ልዩ ጎጡ እርጎዬ በምትባል ቦታ ላይ ከአጋማ በሞገሲ አድርጎ ወደ አጋማ አድርጎ ወደ ታጉር ሲንቀሳቀስ በነበረው የወራሪው ብልጽግና ሰራዊት ላይ ትናንት ሁለት ብርጌዶች እርምጃ ወስዶ፣ በዚህ በነበረው እርምጃም አራት በላይ እንግዲህ ባለው በአካባቢ ማህበረሰብ እንደተረጋገጠው ከፍተኛ የነበረ የተንቀሳቀሰው ከአራት በላይ የሞተ ሲሆን ከአስር በላይ ክፍለኛ እንደሆነ ነው ያለን መረጃ። እንግዲህ ዜና አስመልክቶ አሁን በመስመር ላይ የሚገኘው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዛ አራተኛ ደጃዝማች ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ ዋና አዛዥ አርበኛ ተስፋዬ ማስረሻ ይገኛል። አርበኛ ተስፋዬ ማስረሻ እስኪ አጠቃላይ የነበረውን ውጊያና ከዚህ በፊት እንዲያደረጋቸኋቸው ያለውን ውጊያ ማብራሪያ ሰኒሽ ያለውን ነገር። መልካም። እንግዲህ በቀጠናው ሰሞኑን በነበረው እንግዲህ በመተማ ወረዳ ሽመላ ጋራ ቀበሌ አካባቢ ላይ እንግዲህ በተደጋጋሚ ጊዜ ውጊያ ስንፈጽም ቆይተናል። በአንድ ላይ በጥምር በመሆን ጠላትን በከለላ ጎጥ የምትበላለች ከሽመላ ጋራ ያለውን ምሽግ በምሰል ወደ ካናል የተሰራ ምሽግ አለ። ሽመላ ጋራ ላይ ወደዛ እንዲገባ አድገና በተደጋጋሚ በዛው አድርጎ ደግሞ ወደ ታጉል ሊገባ ሲሞክር አላስገባዋል። እንቅስቃሴውን ደግሞ በስተወዳ ደፈጣ በመ ወደ አካባቢ ደግሞ ቆስቆስ ከአርበኞች ሲፈጠር እንዲሁም ደግሞ ከአታናጓሴ ታካ ብርጌዶች አሉ። በዛ የተደባለቁ ወደ አራት ብርጌድ አሉ። ከአርበኞች እንግዲህ አንደኛው ቆስ ብርጌድ ነው። ሁለተኛው ጓንግ ነው። አባይ ገብዱ በጥምር አሉ እዛው ላይ እንግዲህ ይህን ውጊያ የሚያረጉ ማለት ነው። ወደ ቁጥር አንድ የሚንቀሳቀሰውን ወደ ታጉር የሚመጣውን ደግሞ ሁለቱ ብርጌዶች አሉ። በአንድ ላይ ሆነን ወደዚህ ማስመጣት ማንቀሳቀስ አልችል ስን እዛው ሙትና ቁስለኛ ባለበት እያደረግን ስንቆይ አሁን ደግሞ አቅጣጫውን ጥላት ሂሳብ ሰርቶ በአርባጅራ በኩል በምዕራብ በኩል ወገሴን አድርጎ ትናንትና በሀያ አምስት ከቀኑ አስር ሰዓት ወደ ታጉር እኛ ወዳለንበት ቀጠና እንቅስቃሴ አድርጓል። ስለዚህ እነዚህ ሁለቱም ብርጌዶች ማጥቃት የሚቻለው ለአቅጣጫውን ቀጠናውን ቀይሮ ነው በማለት ቀጠናውን አቅጣጫውን ቀይሮ መጥቶ ያው እንግዲህ እኛ ሂሳብ ደግሞ እሱ በሰራው ሂሳብ ልክ ሂሳብ ሰርተን ያው የሞተ ያጓጣን ብሎ በወታደር ስታንድ ቦታውን ጠብቀን ጠበቅ ነው አደጋ ላይ ያደርሰንበታል። እንግዲህ ሙትና ቁስለኛ ከአራት በላይ እንግዲህ ማህበረሰቡ እንደሰጠን ከአራት በላይ ሙት ከአስር በላይ ቁስለኛ ነው። ግን አሁን ደግሞ በሚሰጠኝ መረጃ ወደ አስራ አምስት እንደደረሰ ነው አሁን እየተሰጠኛለ ማለት ነው። ስለዚህ ጠላትን አሁንም እንዳይወጣ ዙሪያውን ከበባ አድርገን በታችኛው መስመር ደግሞ እንግዲህ በጥቁር አስፋልት ያሉት ኃይሎች ወደዚህ ተጠጓርጉና እዚጋ ያለውን ኃይል ምንም መቀራመት ነው ያለብን፣ መውጣት የለበትም በሚል አሁን ከበባ ላይ አድርገን እንገኛለን። አሁንም ጠላትን ከበው በመጠባበቅ ላይ ይገኛሉ። እንቅስቃሴ በሚያደርግበት ሰዓት ላይ ትናንት እንዳደረጉት ለመምጣት ዝግጁ ናቸው። እንግዲህ አርበኛ ተስፋዬ ማስረሻም በዚህ ዙሪያ ላይ ሰፊ ማብራሪያ ሰጥቶናል። በተለይ በላይ ዘለቀ ብርጌት ከፍተኛ እንቅስቃሴ የሚያደርግና አሁን ላይ ከፍተኛ ኃይል በማደራጀት በማጠናከር ማህበረሰቡን ከሱ ጎን በማሰለፍ ትልቅ እንቅስቃሴ እያደረገ የሚገኝ ነው። ጠላትን መፈናፈኛ እያሳጣ የሚገኝ ነው። ይህም ትናንት ከትናንት በፊት የነበሩ ድሎችን ስንጠቅሳቸው የቆዩ ነው። በተመሳሳይ በትናንት ዕለትም በምዕራብ አርማጭ ወረዳ ግን ቀበሌ በምትባል አካባቢ ላይ ጠላት አሁን ተስፋ ቆርተዋል። ወደ ዝርፍ ያገብተዋል ከስልሳ በላይ የሚሆኑ ቁሞችን መንገድ ላይ በማቆም ቀራት ቁልና ያው ቅሚያ ማለት ነው ቅሚያ እየቀማ ይገኛል። ይህንም የፈጸሙት የመከላከያ ሰራዊት አባላትና የጸረ ሽምቅ አባላት እንዳሉበት ነው። በተለይ እነዚህ በዚህ አካባቢ የቁም ከብት ንግድ የሚነግዱ አካላት ለእኛ ለአማራ አድርሰዋል እነዚህንም ሁለት ሁለት ሺህ ብር በከብት መንገድ ላይ በማቆም ወደ ግል አካውንት እያስገቡ እንዳለ እና ወደ ዝርፊያ በተለይ ተስፋ ቆረጡ ይህ ወራሪና ገዳይ መንግስት ነው የሚለው ወደ ዝርፊያ እንደገባ ታወቃል። ይህንም ማህበረሰቡ እየተንገላታ እንደሆነ፣ እንግልት እየደረሰበት እንደሆነ እና ነጋዴ ናችሁ በማለት መንገድ ላይ በማቆም ነጋዴዎችን ህጋዊ ንግድ ፈቃድ ያላቸውን ሁለት ሁለት ሺህ ብር በመቅረጽ ወደየግል አካውንታቸው እያስገቡ እንዳለ እየገለጹልን የሚገኝ በተለይ በበላይነት አብራሮ የሚባል የጸጥታ መዋቅር ኃላፊ ነው የሚመራው፣ ነው ያለ በጥምረት ነው እየሰሩት ያለ እና ማህበረሰቡ ላይ እያደረሰ ያለ ጉዳት ከፍተኛ ስለሆነ ፋኖም ይህን ተረድቶ ይህን አጠናክሮ እንደሚቀጥል ይታወቃል። እርምጃ ለመውሰድም እያጠናቀቀ ነው የሚገኘው። ስለዚህ አሁንም በተጠናከረ ሁኔታ እነዚህ ብርጌዶችም ሌሎችም ክፍለ ጦሩ ከሆኑ የሚሰጡት ትእዛዞችን የወሰደ በእነዚህ አካላት ላይ ማህበረሰብ በሚያንገላቸው አካላት ላይ እርምጃ መውሰድ እንዳለበትና እነዚህን የማሳረፍና እነዚህን የመደልበት ግዴታ እንዳለና ጥንቃቄ አድርጎ ከማህበረሰቡ ጎን በአንዱ በመቆም የማህበረሰባችን እንባ እንዲያብስ በዚህ አጋጣሚ ጥሪ እናስተላልፋለን። ከዛ ውጭ ሁላችን እንደምታውቁት ጠላት በአሁኑ ሰዓት እንትኑን ቀይሯል። ስልቱን ቀይሯል። ስልቱ ከዚህ በፊት በቀን እየመጣ የማጥቃት ዘመቻኔ ነበር። አሁን ላይ አጠቃላይ እንቅስቃሴውን በሌሊት ስላደረገ፣ በተለይ ለፋኖ ደግሞ ምቹ ሁኔታ ነው። ሌሊት የሚንቀሳቀሰውን አይደል፣ በደፈጣ በመምጣት አካባቢውን ስለማውቀው ቦታውን ስለማውቀው፣ የሚመሩት ትንሽ ሰላም አስከባሪ የሚባሉ ባንዳዎች ናቸው። እነሱ ደግሞ ሁሉንም አቅጣጫ መርተው ሊሄዱ ስለማይችል የመበተን ስራና የመደምሰት ስራ ለመስራት ሁላችንም በዝግጅት ላይ መሆን አለብን። ይሄን አውቆ ሰራዊታችን በሚያርብበት ቦታ ላይና በሚንቀሳቀስበት ቦታ ላይ ሁሉ ጥንቃቄ እንዲያደርግ በዚህ አጋጣሚ ለማሳሰብ እፈልጋለሁ። አመሰግናለሁ።